ጤና ይስጥልን ከ1888 የዕለቱን መረጃዎችን ይዘመተናል። በመጀመሪያም ዋና ዋናዎቹን ጨፍጫፊው አገዛዝ በሰሜን ሜጫ ወረዳ ብራቃት ከተማ 50 ያህል ንጹሐን አማራዎችን ረሸነ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ይዞታውን አስከብሮ እየቀጠለ እንደሚገኝ ተነገረ። የአማራ ፋኖ አንድነት ጎንደሬ በጋሻው ክፍለ ጦር በታላቋ ዳባት ከተማ ውጊያ በመክፈት የአገዛዙን አሽከር ሎሌዎች ደመሰሰ። ወደ ዝርዝሩ አልፈናል። በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማ ከትላንት መጋቢት 22 2017 ጀምሮ በጨፍጫፊው አብይ አህመድ ብልጽግና ቡድን አገልጋይ በሆኑት አድማ ብተናና መከላከያ መካከል ከባድ የሆነ የእርስ በርስ ውጊያ ተካሂደዋል። እርስ በርሳቸው በፈጠሩት የተኩስ ልውውጥ የብራቃት ከተማ ነዋሪዎችን በየሰፈሩ እየዞሩ ሕጻናትንና አረጋውያንን ጨምሮ ያገኟቸውን ንጻውኖችን በአሰቃቂ ሁኔታ ጨፍጭፈዋል። ከሟቾች መካከል የፍጻ ሚካኤል ቤተ ክርስቲያንን አስተዳዳሪ ጨምሮ ከወፍጩ ቤት ሲመለሱ የነበሩ እናቶችን እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጭምር በመግባት ንጽዋንን ያለ ርኅራሄ በአሰቃቂ ሁኔታ ጨፍጭፈዋል። እስካሁን አስክሬናቸው ያልተነሱ ንጽዋን እንዳሉ ሆኖ አስክሬናቸው የተነሳ የንጽዋን ስም ዝርዝርም ተገኝተዋል። በዚህም መሠረት አንደኛ ገረም ይመኑ ዕድሜ 65፣ ሁለተኛ ቻይና ይመኑ ዕድሜ 40፣ ሶስተኛ ዋለ ዓለም ዕድሜ 50፣ አራተኛ አየነው ሙላት ዕድሜ 35፣ አምስተኛ ዘላለም ጊዜው ዕድሜ 25፣ ስድስተኛ ጊዜው ደለለ ዕድሜ 36 ሰባተኛ አዳነ አርያ ዕድሜ አርባ ስምንተኛ ጀንበር ጸጋሁን ዕድሜ 12 ዘጠነኛ ልቦናው እንዳሻው ዕድሜ 27 አስረኛ ሙሉቀን ስሜ ዕድሜ 46 አስራአንደኛ ሙሉጌታ አለሙ ዕድሜ 25 አስራሁለተኛ ቄስ ዋሴ ይግዛው ዕድሜ 45 አስራሶስተኛ ፈንቴ ያለልኝ ዕድሜ 20 አስራአራተኛ እኔየው ጎለም ዕድሜ 15 አስራአምስተኛ በለጠ ጊዜው ዕድሜ 36 አስራስድስተኛ ታደለ ሙሉጌታ ዕድሜ 28 አስራ ሰባተኛ ጋሻው አዳሙ ዕድሜ 35 18ኛ ጠና በላይ ዕድሜ 42 19ኛ ማንጠግቦሽ አበጀ ዕድሜ 48 20ኛ ጠጅቶ አላምር ዕድሜ 33 21ኛ ታደለ ሙሉዬ ዕድሜ 19 22ተኛ በለጠ ስንቴ ዕድሜ 13 23ተኛ አበባ ዋዳነ ዕድሜ 10 24ኛ አልልኝ ዋለ ዕድሜ 29 25ኛ ታደለ ዋለ ዕድሜ 36 26ኛ ልቦናው ተሻገር ዕድሜ 13 27ኛ በውቀት ጎበዜ ዕድሜ 10 28ኛ ገሰሰ ጥላውን ዕድሜ 71 29ኛ አበዋ ምንችል ዕድሜ 27 30ኛ ታደሰ ጥሌ ዕድሜ 33 31ኛ አንቻሉ አጥናፉ ዕድሜ 56 32ኛ ባለው ጌጤ የአእምሮ በሽተኛ 33ተኛ ጥሩ ደል ሙሉ ዕድሜ 19 34ተኛ ብላይነሽ ደሴ ዕድሜ 26 35ተኛ ሞገስ ሽቴ ዕድሜ 43 37ተኛ ወለላ ጌጡ 38ኛ ምትኩ ዋለ 39ተኛ ፈቃዱ ጸጋዬ 40ኛ ዋለ ንጉስ 41ኛ አበባው መንግስት ዕድሜው 10 አርባ ሁለተኛ ትዜ ገብሬ፣ አርባ ሶስተኛ ጋሹ፣ አርባ አራተኛ ሙልጌታ፣ አርባ አምስተኛ ጸና በላይ፣ አርባ ስድስተኛ ታደሉ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር መራቤቴ አውራጃ ላይ ወደ ሬማ ለመግባት ስርዓቱ ከየቦታው ሰብስቦ ያሰለፈውን በርካታ የጠላት ኃይል ተናዳፊዎቹ የራምቦ ክፍለ ጦር አናብስቶች እንዳመጣጡ ቅንድቡን እየላጩ መልሰውት ከተማቸውን እና ይዞታቸውን አስከብረው በነፃ ግዛታቸው ላይ ከህዝባቸው ጋር እየተገማሸሩበት ይገኛሉ ተብሏል። የአማራ ፋኖ አንድነት ጎንደር የበጋሻው ክፍለ ጦር በአርበኛ ዋና እሙዋይ የሚመራው አውሰና እንዳርጌ ብርጌድ መጋቢት 22 2017 ዓ ም ከምሽቱ ሁለት ሰዓት ጀምሮ በታላቋ ዳባት ከተማ ውጊያ በመክፈት ያገዛዙ አሽከር ሎሌዎችን ደመሰሰ። በውጊያው አንድ ማንነቱ ያልታወቀ አመራርን ጨምሮ ከ14 በላይ ጠላት ላይ መለስ እስከ ወዲያኛው ሲሸኝ፣ ቁጥራቸው በወድ ያልታወቁ ደግሞ ቆስለዋል። ከዚህ በተጨማሪም አምስት ያገዛዙ ወንበር አስጠባቂዎች ተማርከው በፋኖ እጅ ገብተዋል። ቀሪው ያገዛዙ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ እግር ያውጭኝ ብሎ ፈርጥጧል። ጀግኖቹ የዳባትን የይስሙላ ፍርድ ቤት ማለትም ንጽዋን የፋኖ ቤተሰብ የተበደሉና የተገፉ ሰዎች ዳግመኛ በአገዛዙ ሰዎች የሚቀጡበትን የስርዓት አገልጋዮች ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነጻ የሚለቀቁበትን ፍርድ ቤት በእሳት ወደ አመድነት ቀይረውታል። እንዲሁም የቀበሌ መዋቅሩ ሲገለገልባቸው የነበሩ በርካታ ቁሳቁሶችና ንብረቶች በፋኖች እጅ ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽት ቅዝቃዜን ለማስወገድ እንደ መሳሪያ በመቁጠር ሲሞቀው አድሯል። በአሁኑ ሰዓት ዳባት ከተማ ከፍተኛ ውጥረትና የፍራቻን ኮፈን ውስጥ ትገኛለች ተብሏል። ከዚህ በተጨማሪም በክፍለ ጦራችን በአሁኑ ሰዓት በገደብዬ ከተማ ዙሪያና በኪንቫዝ በገላ ከተማ አዳዲስ አውደ ውጊያዎች እየተደረጉ ይገኛሉም ተብሏል። የኪንቫዝ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆን ጠላት ምሽጉን ለቆ መፈርጠት ጀምሯል። በውጊያው ከጎንደሬ በጋሻው ክፍለጦር በተጨማሪ ንስር በላሳ ክፍለ ጦር አንድነት ኃይል ነው በማለት አብረውት እየተሳተፉ ይገኛሉ። ከፍተኛ ኪሳራ እየደረሰበት ያለው አገዛዙ በኪንቫዝ በገላው ውጊያ አሁንም ላይ ድሮን እየተጠቀመ ቢገኝም በጀግኖቹ ጎንደሬዎች በጋሻው ላይ ግን የደረሰ ጉዳት የለም። በሌላ በኩል ጎንደሬ በጋሻዎች በአምባ ጊዮርጊስ ከተማ ላይ ከፍተኛ ትንቅንቅ በማድረግ ላይ ይገኛሉ ተብሏል። የአማራ ፋኖ ህዝባዊ ድርጅት ቤተ አማራ ጠቅላይ ግዛት እዝ መክት ኮር ሰንጥቅ ክፍለ ጦር ተመራቂዎች ለቀጣዩ ሰፊ ትግል መዘጋጀታቸውን አስታወቁ። በተያያዘ ዜና የአማራ ፋኖ ህዝባዊ ድርጅት ወሎ ቤተ አማራ ጠቅላይ ግዛት እዝ የደጋው መብረቅ ክፍለ ጦር ጋሸና ከተማ ላይ ያለ ዝናብ በጣሉት ድንገተኛ መብረቅ ኢንስፔክተር ሞገስ የተባለን የአድማ ብተና ምክትል አዛዥን እስከ ወዲያኛው ሸኝተውታል።

መጨረሻም ከትላንትና በስቲያ በዋሽንግተን ዲሲ የተካሄደውን የተቃውሞ ሰልፍ እናቀርብላቸዋለን እኛ ግን ከወዲሁ ተሰናበትን ከ1888 የዕለቱ መረጃዎች እነዚህ ነበሩ ሰላም

እዚህ የተዘጋጀው የተቃውሞ ሰልፍ ሰሞኑን የተከሰተውን ድርጊት በተለይ ከብርቱካን ተመስገን ኢንተርቪው ጋር ተያይዞ የተሰሙትን የቶቀቃ ድምፆች ከዛ ደግሞ ያን ለመሸፈን አገዛዙ እየሄደበት ያለውን እጅግ አሳፋሪ የሆነ አካሄድ እንደማንቀበለው ለመግለጽ ነው። የዓለም ህዝብም በዚህ አገዛዝ በሚቀርቡ እንደዚህ አይነት የድራማ ሁኔታዎች ሊታለል አይገባውም ለማለት ነው። ይሄ ቀላል ነገር አይደለም። በአማራው ህዝብ ላይ ጄኖሳይድ ሲፈጸም፣ ግድያ ሲፈጸም፣ ማፈናቀል ሲፈጸም፣ የተለያዩ በዓለም ታይቶ የማይታወቁ ወንጀሎች ሲፈጸሙ ቆይቷል። በወያኔ ጊዜ ሲፈጸም ነበር። አሁን ያለው አገዛዝ የበለጠ ወደ ላይ ከፍ አድርጎ አምጥቶታል። ያ ሁሉ ይደረጋል፣ ግን እቺ አሁን የአንዲት ወጣት ህፃን የወጣት ተማሪ ድምፅ ምንድን ለምንድን ነው ያስበረገገው ይህን አገዛዝ? እስከዛሬ አድርጎ የማያውቀውን ነገር ነው እያደረገ ያለው። ቀላል ጉዳይ ስላልሆነ ነው፣ ብዙ መዘዝ የሚያመጣ ስለሆነ ነው ይሄ ብርቱካን የተናገረችው የተናገረቸው ስለ ራሷ ብቻ አይደለም። በብዙ መቶ ሺህ የሚቆጠሩ የአማራ ሴቶች የደረሰባቸውን ግፍ እሱን ነው የተናገረቸው። ያ ነው ያስፈራው። አንድ ሰው መሆኗን ቢያቅኖረው ምንም ትቶት ነበር የሚያልፈው። እንግዲህ የሚፈጸምብን ግፍ በጣም ከፍተኛ ግፍ ነው። ይሄን ግፍ ደግሞ ለመቀልበስ ታጋይ ወንድሞቻችን እየታገሉ ነው ያሉት። ለእነሱም ሞራል መሆን ለሚጠፉ ሲቪሊያን ድምጽ መሆን እዚያ ያለው ዲያስፖራ ይጠበቅበታል።